ሰላም እንደምናላችሁ። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አይጠገብ ነኝ። አብራችሁን ቆዩ። ተፎካካሪ የፖለቲካ ፓርቲዎች ለሀገር ሰላምና ልማት በጋራ ሊሰሩ እንደሚገባ የኢትዮጵያ ተፎካካሪ የፖለቲካ ፓርቲዎች የጋራ ምክር ቤት ጠየቀም። በጎንደርና አካባቢ የሚገኙ የተለያዩ የፖለቲካ ፓርቲዎች የጋራ ምክር ቤት ምስረታ በጎንደር ከተማ ተካሂዷል። የጋራ ምክር ቤቱ ፓርቲዎች ተቀራርበው በመስራት ሰላምን ለማረጋገጥ የሚያግዝ ነው ተብሏል። ደስታ ካሳ ተጨማሪ አለው። በሀገር አቀፍ ከ63 በላይ በአማራ ክልል ደግሞ 13 የሚደርሱ ተፎካካሪ ፖለቲካ ፓርቲዎች እንወክለዋለን ለሚሉ ማህበረሰብ ተጠቃሚነት ሀሳባቸውን በመያዝ በምርጫ ወቅት ይንቀሳቀሳሉ። የፖለቲካ ፓርቲዎች በምርጫ አሸንፈው መንበረ ስልጣናቸውን ሲቆነጠጡ ለሀገርና ለሚወክሉት ህዝብ የሚሰሩ በመሆናቸው ለጋራ ተግባር የጋራ ምክር ቤት በማስፈለጉ የፖለቲካ ፓርቲዎች ምስረታ መካሄዱን የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ስራ አስፈጻሚ አቶ አውግቸው ማለደ ገልጸዋል። እንደ ሀገር የተቋቋመው የፖለቲካ ፓርቲዎች የጋራ ምክር ቤት በጎንደር ምስረታ ጨዋታ ማካሄዱን የገለጹት አቶ ውግቸው ለጋራ ሀገር በጋራ መስራት እንደሚያስፈልግ ነው ያስረዱት። አንዲት ሀገር ነው ያለችን፣ አንድ ህዝብ ነው ያለን። በዚህ ህዝብ ላይ የሚደርሱ ሁለንተናዊ የሆኑ የልማት የዲሞክራሲና ና የሰላም ግንባታ ሂደቱ ሁላችንም በተለያየ መንገድ እንደምንባዝነው ልክ በጋራ ሆነን ደግሞ ተጠርንፈን ለሀገር ልማት ለሀገር ሰላም ለሀገር ዲሞክራሲ ግንባታ በጋራ አቅም የምንፈጥርበትን ሂደት ለመገንባት ይህ አንድ መድረክ ሆኖ ያገለግላል ማለት ነው። የፖለቲካ ፓርቲዎች የጋራ ምክር ቤት መቋቋሙ አማራጭ የእድገት መንገዶች ፓርቲዎች ለሚወክሉት ህዝብ ሀሳባቸውን በመያዝ እንዲፎካከሩ የሚያደርግ መሆኑን የተፎካካሪ ፓርቲዎች ምክትል ሰብሳቢ ዶክተር መስፍና በጀ ገልጸዋል። በሀገር ደረጃ የተፎካካሪ ፓርቲዎች የጋራ ምክር ቤት ተደራጅቷል። ራሱን የቻለ መመሪያ ቁጥር 1 2017 የጋራ ምክር ቤቶች የመታለለ ደንብ ወጥቷል። በዚህ ደንብ ላይ የተቀመጠው ወሳኙ ነገር ምንድን ነው? ሁሉም የተፎካካሪ ፓርቲዎች ከፌዴራል ጀምሮ እስከ ወረዳና ቀበሌ ድረስ በያሉበት እንወክለዋለን በሚሉት አካባቢ ተደራጅተው ሀሳባቸውም የሚመካከሩበት እንዲሁም ደግሞ በምርጫ ሰዓት ደግሞ የሚፎካከሩበትን አውድ ለመፍጠር ታስቦ የተዋቀረ አደረጃጀት ነው። የተፎካካሪ ፖለቲካ ፓርቲዎች የጋራ ምክር ቤት ምስረታ ላይ በጎንደርና አካባቢ የሚገኙ ተፎካካሪ ፓርቲዎች የተገኙ ሲሆን የጋራ ምክር ቤት መቋቋሙ በጋራ እንድንሰራ መንገድ የሚከፍት ነው ብለዋል። የታነ መንገሻ፣ የወከልኩት የፖለቲካ ፓርቲ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓን ነው። በተቃውሞ ላይ የተመሰረተ ተግባር ከመፈጸም ይልቅ ስንቀራረብ የማይፈታ ችግር ስለማይኖር ተቀራርቦ ለመስራት ትልቅ አስተዋጽኦ ይኖራል ምክር ቤቱ መቋቋሙ፣ ብዬ አስባለሁ። ስሜ ምረት መስፍን ይባላል። ከአዲያን የፖለቲካ ፓርቲ ነው የመጣሁት። ሁሉም የፓርቲ እንትኖች ለሰላም አገር ለማልማት ስለሆነ የምንሰራው፣ ይሄ ፓርቲ መመስረቱ ይሄ ስብሰባ ጠቃሚ ነው ብዬ አስባለሁ። ለሀገራችን ሰላምን ያመጣል፣ ያሉትን ችግሮች ይቀርፋል ብለን ተስፋ እናደርጋለን። በሀገር ደረጃ ሚሆን በአማራ ክልል የሰላም እጦት መኖሩን ያነሱት ተፎካካሪ ፖለቲካ ፓርቲ አባላቶቹ ዘላቂ ሰላም ለማረጋገጥ ተፎካካሪ ፖለቲካ ፓርቲዎች ሊሰሩ ይገባል ብለዋል። ከህዝብ ጋር ሆነን የህዝብ ውግንና ይዘን ይሄንን በጎ እየሰራ ያለውን በጎ ነው ቀጥል፣ ተገቢ ያልሆነውን ከመስመር ወጦ ከኢትዮጵያዊነት ባህል ወጦ እየተደረጉ ያሉትን አሳፋሪ ተግባራት ደግሞ በይፋ በመድረክ ላይ ወጣን ምል እናወግዝ ይገባል ይላሉ። ሁሉም የፖለቲካ ፓርቲ በቃ በአንድ ተባብሮ ለአንድ አላማ ሁሉም መነሳት አለበት ፓርቲው ለራሱ ለግሉ ሳይሆን ሰላምን የዜጎቹ እንዲተባበሩ አገር እንድታድግ ሁሉም አንድ ላይ ተባብሮ ሁሉም ፓርቲ አንድ አይነት ዓላማ ካለው የወደፊት የማድረግ ተስፋ አለው ያስባሉ። ሀገራችን ሁሉም የተፎካካሪ ፓርቲዎችና ሀሳብ አለኝ የሚሉ ሰዎች ሰላማዊ መንገዱን ተከትለው ሀሳባቸውን ማራመድ የሚችሉበት አውድ ስለሆነ ለፓርቲዎች ማስተላልፈው ጥሪ፣ በጋራ በሚያደርገን የሰላም ጉዳይ በጋራ እንስራ፣ ሀሳብ አለኝ የሚል አካል ካለ ደግሞ ይህንን ሀሳቡን በፓርቲ ደረጃ እንዲገልጽ እድሉ ስለተፈጠረ ለዚህ እድል ተጠቃሚ መሆን አለባቸው የሚል ሀሳብ ለመግለጽ ግጭት በማህበረሰብ ላይ የሚያደርሰውን ጫና በመገንዘብ ወጣቶች ለዘላቂ ሰላም መረጋገጥ እንዲሰሩ የጎንደር ከተማ አስተዳደር ጥሪ አቀረበም። ሰላምን በማፅናት ልማት እንዲረጋገጥ የጠየቁት የጎንደር ከተማ አስተዳደር ወጣቶች ለሰላም የበኩላቸውን ሚና እንደሚወጡም ተናግረዋል። የጎንደር ከተማ አስተዳደር በወቅታዊ የሰላም ሁኔታ በከተማዋ ከሚገኙ ወጣቶች ጋር ውይይት አካሂዷል። ያየፈንቴ በዝርዝር ያቀርበዋል። ሰላም ነው የምንፈልግ ወደ አንድነት እየተበላለን ነው እኮ ያለ፣ የአንድ እናት አባት ልጅ ነን ቢያውቀው ማለት ነው። እርስ በርስ ወንድማማቾች መገዳደልና መጠፋፋት ከፍተኛ ውድመት ማየት ከዚህ በላይ አስቀያሚ ነገር የለም። እኒህ ድምፆች ሰላምን የሚሹ ድምፆች ናቸው። የጎንደር ከተማ አስተዳደር የሰላም እጦትን ለመፍታት ታሳቢ ያደረገው ውይይት በከተማዋ ከሚገኙ ወጣቶች ጋር አካሂዷል። ሰላምን ለማጽናት ወጣቶች የበኩላቸው ሚና እንዲወጡ ውይይት መደረጉን የገለጹት የጎንደር ከተማ አስተዳደር ሴቶች ህፃናትና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ ሙልቀን ብርሃኑ የሰላም እጦቱ በወጣቶችና ሴቶች ህይወት ላይ ጉዳት እያደረሰ እንደሚገኝ ተናግሯል። የሰላም እጦቱ በወጣቶችን፣ በሴቶችን በርካታ ጫና አሳድሯል። መማር የሚገባቸው ልጆች ትምህርት ቤት ገበታቸው ላይ ያቋል ርጠዋል። የስራ እድል እንዳይፈጠር ባለሀብቶቹ አካባቢ ለቀው ሂደዋል። ወጣቱ ተንቀሳቅሶ ሀብት እንዳያመነጩና በማህበራዊና ፖለቲካዊ ሁኔታው በጣም አስቸጋሪ በሆነ መንገድ ነው ያለንና እነዚህ ወጣቶቹ ቢያንስ የሰላሙ ባለቤት ነው አጋዥ እንዲሆኑ ሀገር ሲኖር ነው ሀገር ሲቀጥል ነው ሰላም ሲሆን ነው ሁሉም ነገር የሚረጋገጠውና፣ ለሰላም ሁሉም ባለቤት መሆኑ አለ መቻል አለበት። ግጭት በሕይወት ላይ የሚያደርሰውን ጫና በመገንዘብ ወጣቶች ለሰላም ቅድሚያ ሊሰጡና ሰላምን ሊያጸኑ እንደሚገባ የጎንደር ከተማ አስተዳደር ወጣቶችና ስፖርት መምሪያ ኃላፊ ማሩ መሀመድ አሳስበዋል። በመምከር በመዘከር በመወያየትና በከተማቸው ሰላምና ልማት ዙሪያ ላይ ከከተማ አመራሩ ከከተማ ነዋሪው ጋር የጋራ መግባባት ላይ ደርሰው ለሰላማቸውና ለልማቱ ዘመቆ መቻል አለባቸው። ወጣቱ ከጥፋት በመታቀብ ትምህርት ላይ ትኩረት በመስጠት ቴክኖሎጂ ጋር ትኩረት በመስጠት ከተማ አስተዳደሩ ጋር ተቀናጅቶ በመስራት ተፎካካሪ ትውልድ መሆን መቻል አለበት። የሰላም እጦቱ ማህበራዊና ኢኮኖሚያዊ ቀውስን እያስከተለ እንደሚገኝ የውይይቱ ተሳታፊ ወጣቶች አንስተዋል። መንግስት ሰላምን ለማጽናት አበክሮ እንዲሰራ የጠየቁት ወጣቶቹ ሰላምን ለማጽናት የበኩላቸው ሚና እንደሚወጡ ተናግረዋል። ይሄ ገጠር ህብረተሰብ ምን ማድረግ ነው ያለበት? እየተማረ አይደለም። መንግስት ለምንድ ነው ገጠር ላይ የማይሰራ? ከተማ ብቻ መስራት ምንም አያደረግም። ገጠር ነው መስራት ያለበት፣ ወርዶ ማለት ነው። እኛ ሰላም ነው የምንፈልግ፣ ወደ አንድነት እየተበላላን ነው እኮ። ያለ የአንድ እናት አባት ልጅ ነው ቢያውቀው ማለት ነው። ያው የምትዩ ፋኖም ቢው፣ መከላከያ የኛ ወገን ነው። ለምንድን ነው እንደዚህ መሆን ያለብን? የየራሳችንን ድርሻ እንውሰድ። በመገፋፋት ሰላም አይመጣም፣ በመገፋፋት ባሉ በልታ ሰላም አይመጣም። ሁላችንም ለሰላሙ የራሳችንን ድርሻ እንውሰድ። ይህንን በአንድ ላይ ሆነን ተስማምተን ተከባብረን ለሰላም ሁላችንም እጃችንን ዘርግተን ከልብ እንወያይ፣ ከልብ እንነጋገር። ሰላምን በማጽናት የጎንደር ከተማን የልማት እንቅስቃሴ ማስቀጠል እንደሚገባ በውይይቱ ተመላክቷል። በከተማዋ እየተከናወነ ያለው የመንገድ ግንባታ ለበርካታ ወጣቶች የስራ እድል መፍጠሩን በአማራ ክልል ወልቃይት ጠገዴ የሰቲት ሁመራ ዞን የዳንሻ ከተማ አስተዳደር ገለጸም። በከተማዋ የስራ ዕድል የተፈጠረላቸው ወጣቶች ራሳቸውንና ቤተሰቦቻቸውን ማስተዳደር እንደቻሉ ነው የተናገሩት። አምሳሉ ሞኜ በዝርዝር ተመልክቶታል። በአማራ ክልል ወልቃይት ጠገደ ሰቲት ሁመራ ዞን በአንድ ወረዳ አንድ ፕሮጀክት በሚል መሪ ሀሳብ ማህበረሰቡን በማሳተፍ በተለያዩ አካባቢዎች የመሠረተ ልማት ግንባታዎች እየተከናወኑ ይገኛሉ። በዳንሻ ከተማ አስተዳደርም ከ37 ሚሊዮን ብር በላይ በሆነ በጀት 3 ኪሎ ሜትር የጠጠርና 15 ኪሎ ሜትር የጌጠኛ ድንጋይ መንገዶች እየተገነቡ መሆኑን የከተማ አስተዳደሩ የከተማና መሰረተ ልማት ጽህፈት ቤት ኃላፊ አቶ አምሳሉ ሰጠይ ከአሚኮ ጋር በነበራቸው ቆይታ ተናግረዋል። መንገዶቹ በማህበረሰቡ በባለሀብቱና በከተማ አስተዳደሩ ተሳትፎ እየተገነቡ መሆኑን የተናገሩ የሚቀጥሩት አቶ አምሳሉ የቅዱን 92 በመቶ ማጠናቀቅ እንደተቻለም ገልጸዋል። 92 ፐርሰንት ገደማ ደርሰናል። ከዚህ ውስጥ እንግዲህ ወደ አንድ ነጥብ አንድ ኪሎ ሜትር አጠቃላይ የንጣፍ ስራ ጨርሰናል። የጠጠር ሙሊት እና የኮብል አቅርቦት ስራዎችንም አከናውነናል። ያው የማንጠፍ ስራ ነው የቀረን ማለት ነው። የጠጠር መንገዱን ሙሉ በሙሉ በቅዳችን መሰረት 100% ፈጽመናል። እነዚህ የመንገድ ፕሮጀክቶች የከተማውን የመንገድ ተደራሽነት ከማሳደግ ባለፈ ለወጣቶች የስራ ዕድል መፍጠር መቻላቸውን የከተማ አስተዳደሩ ስራና ስልጠና ጽህፈት ቤት ኃላፊ አቶ ልዑል ሲሳይ ተናግረዋል። ጠቅላላ ወደ 92 ወጣቶች ተጠቃሚ እንዲሆኑ ራሳቸውና ቤተሰቦቻቸው እንዲደግፉ ለማድረግ ተችሏል። አስተያየታቸውን ላሚኮ የሰጡ ወጣቶች በበኩላቸው በመንገድ ፕሮጀክቶቹ በተፈጠረላቸው የስራ ዕድል ራሳቸውንና ቤተሰባቸውን እያስተዳደሩበት መሆኑን አስረድተዋል። እስከ አስራ ሁለተኛ ክፍል ተምር ያለው ውጤትም አልመጣልኝም። ያው ዝም ብዬ ምንኖረው ቁጭ ብለን ከምናሳልፈው ጊዜ ያው በሳምንት ግፋ ቢል የተወሰነ እስ እስከ ሶስት መበበር አድርገውልናል። ባህሪ ነው። በቃ በሞራ ነው የምሰራ ያለሁት። ገቢውም አይጎዳም። ልጅ አለኝ ያሳድጋለሁ። የቤት ክራይ ነው ምኖር አይጎዳም ገቢውም ቆንጆ ነው። ከተማ አስተዳደሩ በቀጣይ አመት ሰፋፊ የመንገድ ፕሮጀክቶችን በመገንባት ለበርካታ የከተማ ወጣቶች የስራ ዕድል ለመፍጠር ዝግጅት እያደረገ መሆኑንም አቶ አምሳሉ ተናግረዋል። በሰው ኃይል ደረጃ እንግዲህ በዚህ አመት በጣም ሰፊ የሆነ የሰው ኃይል የተሳተፈበት ፕሮጀክት ነው። በቀጣይ ከዚህ የተሻለ ከዚህ እጥፍ የሆነ የሰው ኃይል ጨምረን ነው እንሰራለን የሚል ቅን ያለ። በቀጣይ ዓመት ለሚገነቡ ፕሮጀክቶች ብቁ የሰው ኃይል ለማፍራት ከአጋር አካላት ጋር በመተባበር ስልጠና ለመስጠት ዝግጅት እያደረጉ መሆኑን የከተማ አስተዳደሩ ስራና ስልጠና ጽሕፈት ቤት ኃላፊ አቶ ሉል ሲሳይ ተናግረዋል። ምናልባት ኮሌጅ የለንም፣ ኮሌጅ ካላቸው ወረዳዎች ጋር ተነጋግረናል። ከጠገዴ ወረዳ ተነጋግረናል። ከእነዚህ ጋር በርከት ያለ ዲግሪና ዲፕሎማ በተለይ በኮንስትራክሽንና በዚህ ተመሳሳይ ዘርፎች የተመረቁ ወጣቶች በቅርቡ አሰልጥነን እንደ ከተማ ራሳችን ችላል የተቀጣይም ይሄ ልማት በየቀጠናው በየቀበሌው ለማስፋት እንደ ቅድም ስለተያዘ ራሳችን ችለን ብቁ የሆኑ ባለሙያ ለማፍራት ከኮሌጆች ጋር ተነጋግረናል። በቅርቡ ራሳቸውን የምንችልበት እድል ይኖራል የሚል ተስፋ አለ። የከተማውን የልማት ፕሮጀክቶች በሙያና በክሎት የሚደግፉ ወጣቶችን ለማፍራት የብድር አቅርቦት ችግር በመኖሩ የሚመለከታቸው የፋይናንስ ተቋማት በዘርፉ በመሰማራት ራሳቸውንና ወጣቶችን ተጠቃሚ ማድረግ እንዲችሉም ጥሪ ቀርቧል። ከ200 ሺህ በላይ ሕፃናትን የተቀናጀ የኩፍኝ በሽታ ክትባት ለመስጠት እየሰራ መሆኑን የሰሜን ጎንደር ዞን ጤና መምሪያ አስታወቀ። የተቀናጀ የኩፍኝ በሽታ ክትባት ከማዕከል በተጨማሪ በዘመቻ መልኩ መሰጠቱ ሰፊ የማህበረሰብ ክፍልን ተደራሽ ለማድረግ ያስችላል ተብሏል። ክትባቱ ከግንቦት 6 2017 ዓ ም ጀምሮ ለተከታታይ 10 ቀናት እየተሰጠ ነው። ደረጀ ደርበው ዝርዝራለሁ። ኩፍኝ በቫይረስ የሚመጣ በሽታ ሲሆን ለከፍተኛ ህመምና ሞት ይዳርጋል። ይህም በሽታ ለመከላከል በአማራ ክልል ከ3.7 ሚሊዮን በላይ ለሚሆኑ ህጻናት ክትባቱን ተደራሽ ለማድረግ መታቀዱን ከክልሉ ጤና ቢሮ የተገኘው መረጃ ይጠቁማል። የሰሜን ጎንደር ዞን ጤና ጥበቃ መምሪያም ከ200 ሺ በላይ ለሚሆኑ ህጻናት ክትባቱን ለመስጠት እየሰራ እንደሚገኝ ገልጸዋል። በክትባት ዘመቻ ወቅት ያነጋገርናቸው የደባር ከተማ ኗሪዋ ወይዘሮ ዘርፌ ጸሐዬ ልጆቻቸውን በማስከ ከተከተባቸው ከተለያየ በሽታ መጠበቅ መቻላቸውን ያነሳሉ። እኔ ከርግዝና ጀምሮ በሆስፒታል እስክወልድ ድረስ ክትትል እያረኩኝ ከወለድኩ በኋላ ደግሞ የአርባ አምስት ቀን ክትባት ልጆችን እያስከተብኩ ልጆቼ ጤናማ ሆነው እስካሁን ድረስ አሉ። ክትባቱ ከማዕከል በተጨማሪ በየሰፈሩ በዘመቻ መሰጠቱ ለህብረተሰቡ ጠቀሜታ እንዳለው አስረድተዋል። ባለሙያዎች ወርደው እየዞሩ ፀሐይ ምን ሳይፈሩ እየዞሩ ህዝቡን እያስጠቀሙ በየቤቱ እያንኳኩ ማስጠቀማቸው በጣም ደስ ይላል። ለወደፊቱም ቢቀጥል ደስ ይለናል። በዞኑ በወረርሽኝ ደረጃ ባይሆንም በሽታው መከሰቱን የገለጹት የዞኑ ጤና ጥበቃ መምሪያ የህፃናትና ስርዓተ ምግብ ባለሙያው ፍሳሐ አገኘው ስርጭቱን ለመግታት የክትባቱ በወቅቱ መሰጠት ወሳኝ ነው ብለዋል። ደባር ከተማ ራሱ እንግዲህ የኩፊት ተጠቂ ህጻናት እንዳሉ ሪፖርታችን ያሳያል ማለት ነው። ስለዚህ በጣም ሪሞት የሆኑ በአስቸጋሪ የሆኑ አገልግሎትም ተደራሽ ያልሆነባቸው ብዙ የማህበረሰቡ ክፍሎች ይኖራሉ። ከዚህ አንጻር ስለዚህ ይሄኛው ዘመቻ መሰጠቱ በጣም ጉልህ ሚና አለው። ክትባት ከመስጠት ጎን ለጎን በተለያየ የጤና ችግር ተጠቂ የሆኑ እናቶችን የማከም ስራ እየተከናወነ መሆኑን አብራርተዋል። ወደ አምስት እናቶች በፊስቱላ የተጠቁ እናቶችን አግኝተናል። ስለዚህ በዚህ በቀጣይ ደግሞ ዘጠኝ ቀናት ከዚህ በላይ እናገኛለን ብለን እናስባለን። ስለዚህ የሕክምና አገልግሎትን ያገኛሉ ብለን ተስፋ አለን ማለት ነው። ከዘጠኝ ሺህ በላይ ለሚሆኑ ህጻናት ክትባቱን ተደራሽ ለማድረግ እየተሰራ መሆኑን የተናገሩት የደባርቅ ከተማ አስተዳደር ጤና ጥበቃ ጽህፈት ቤት ኃላፊ የአብባል ሀብቴ ናቸው። ኩፍኝ ተቀናጀ ኩፍኝ ክትባት እድሜያቸው ከዘጠኝ ወር እስከ አምሳ ዘጠኝ ወር ወይ ደግሞ አምስት ዓመት ድረስ ላሉ ወደ ዘጠኝ ሺህ አካባቢ የሆኑ ህጻናቶችን ይህ የተቀናጀ ክትባት ይሰጣል። አብረው ተጨምሮ የሚሰጡ የክትባት አይነቶች አሉ። አንደኛው የዲወርሚንግ ህጻናቶችን ከአንጀት ጥገኛ ትላትል መከላከል በሁለተኛ የቫይታሚን ኤ እና ሌሎች ከዚህ በፊት በክትባት አግኝተው ማያውቁ እድሜያቸው ከአንድ ዓመት በታች የሆኑ ህፃናቶችን ተደራሽ የሚሆንበትን ሁኔታ አለ። ክትባቱ ለልጆች ጤና ጠቀሜታ ያለው በመሆኑ ወላጆች ልጆቻቸውን ተከታትለው እንዲያስከትቡ ጥሪ ቀርበዋል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ተስፋ ያጠገብ ነበርኩ። ጤና ይስጥልን።